አሁን የጠቀመን ፌስቡክ ፔጅ አለን። ለማንኛውም ፎሎ አድርጉን ሙለር እና ሌሊ የሚለው ገብታችሁ። 1500 ፎሎወር ደርሰናል በዛኛው በፌስቡክም እንፖስታለን፣ በቲክታክም እንፖስታለን፣ በዩቱብም አንድ ብቻ ሰርተን ለሶስቱም ማለት ነው ገብታችሁ ኋላ በቲክታክ ፎሎወር ያስመጣልናል፣ በዩቱብ ሰብስክራይበር ያስመጣልናል፣ በዩቱብ ዶላር ይሰራል። በፌስቡክ በቃ አሁን ለመ እንትን ነው ገብታችኋላ። በሁሉም ዘርፍ እየታወቃችሁ ትሄዳላችሁ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 ዩቲብ ወደ ቫይራል እንትን ይወስደዋል በራሱ ሲስተሙ ሪኮመንድ ያደርገዋል ማለት ነው። አሁን የሚታዩልን ቪዲዮዎች ሀያ ሰላሳ ሰላሳ ምናምን አስራ ሰባት አስራ አራት ዝቅ ሲሉ ደግሞ አምስት ሰባት ሺ ይሄ ለእኛ እድገት ነው። ምክንያቱም ሂደት ነው ብለናል። የእነ እንትናን ቻናል አይታችሁ ሶስት መቶ አራት መቶ መቶ ሺ ሁለት መቶ ሺ የሚታይላቸው የሆነ የሆነ ቪዲዮ እየለቀቁ የሚታይላቸው አይታችሁ ከእነሱ አንጻር እኛን ልታናንቁን አይገባም። ምክንያቱም እየሄድን ነው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 ገብታችኋል ያለ እኛ አይኖረውም የኛ ያክል አይደሰትበትም። በእርግጠኝነው ምክንያቱም የሆነ የሆነ የሆነ የሆነ ነገር ሰሩበት ፌመስ ሆኖ 50700 ተከታይ ቪዲዮ ሲጭኑ በአንድ ጊዜ 2300 ይታይላቸዋል። ግን ጠበቅ አድርጓይ እስኪ አለፉበት ያለፋበት ነገር ከድንገት ሲመጣ መጥፊያው ብዙ እና ያልታሰበ ነገር ሲመጣ ከብዙ አንዳንድ ሰዎች፣ የተማሩ ሰዎች ቆም ብለው የሚያስቡ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 ዝም ብሎ ያልሆነ ባልሆነ ምክንያት ሳልሰራ እንግዲህ መጥቼ ከአንድ ዓመት በኋላ ነው የጀመርኩ እዚህ ከመጣ በኋላ ና አሁን ላይ በጣም ይቆጨኛል። ምክንያቱም እዛ ያለው የዋይፋይ ችግር የለም፣ ካሜራን በደንብ እዛ ስትቀርጹ ቤቱ ምናምን በጣም ነው የሚያሳምረላችሁ። ባይዘወይ እዛ ጀምሬ ቢሆን እዛ ሳድጌ መጥቼ ቢሆን እዚ ጋር በጣም ይቀለኝ ነበረ፣ በጣም ይቀለኝ ነበር። ምን መሰላችሁ ባድግ እንኳን አሁን ደሞ አንድ ልመክራችሁ፣ በተለይ በስደት ያላችሁ ይሽቶቼ፣ ይሄ ምክር ለእናንተ ነው። ምክንያቱም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 ስለዚህ ሁላችሁም ከዛሬ ቪዲዮ እንደተማራችሁ ተስፋ እናደርጋለን። እናንተን ለማበረታታ እናንተን ለማስነሳት ነው የመጣ ነው፣ ማርያም ነው የምላችሁ። ድካሙን ደብቀናለን እናንተ ጋር የመጣ ነው፣ ያለውን ድካምም ለእናንተ ልናስረዳም ጭምር ነው። ዩቲብ መጀመር ፈልጋችሁ ግራ የተጋባችሁ መቼ ልጀምር እንዴት ላርግ ምኑ ላርግ እንደዚህ ብቻ ማማከር ሜት ፈልጉ ካላችሁ ስለ ሁሉም ነገር መደወል ትችላላችሁ። በተጨማሪ ደግሞ ቪዲዮ ቀርጻችሁ እንዴት ኢዲት እናድርገው እንዴት ባነር እንስራ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 በጣም ስሜታ ሁነን ነው የምናወራው። ባይዘወይ ይሄ ስራ በጣም በጥልቅ በጣም ከልባችን ስለምንሰራው ለሰዎችም እንደዚህ ስንናገር ስናማክር እንደዚህ ስሜታዊ እንሆናለን። ራሳችንን አናውቀውም ብዙ ጊዜና ስናወራ ያጎደልነው ነገር ካለ ወይ ደግሞ ስሜታዊ ሁነን